ነገር ግን መንፈስ ቅዱስ ያን ያህል ቦታ ሲሰጠው በቤተክርስቲያኒቷ ውስጥ አናይም። ጎላ ሚካኤል ጎላ የተባለበት አሳዛኝና አሳፋሪ ታሪክ ብራንድ ኒው ታቦት ኢምፖርት እያደረግን ደብሩን ሁሉ በደባል የማጥለቅለቅ ሽቀላዊ ቀውስ ውስጥ ገብተና ይላሉ። ከዚህ ቀውስ ውጡ፣ መንፈስ ቅዱስ ላይ የምንሰራው ዘመን የማይሽረው ወንጀል ይላሉ። አሪፍ ርዕስ ነው። ከዚህ በላይ ከጻፍኩ እነ አባ ሆዶ ሊያስወግዙኝ ስለሚችሉ ይብቃኛሉ። እውነት ጎላ ሚካኤል ከመንፈስ ቅዱስ ሚካኤል ምን አለ ጎላ? እንግዲህ መንፈስ ቅዱስ የሚካኤል ፈጣሪ ነው። ስለዚህ ፍጥሩ ከፈጣሪው ምን አለ ጎላ? ፍጥሩ ገኖ ፈጣሪው የተረሳበት ዓመተ ከሸፈ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ እና ፍርሳይ የሰኘው መናግራችን ነው ጀምረናል። እንግዲህ ዛሬም ከታድሶ ጋር በተገናኘ ሌላ ሀሳብን ይዤላችሁ ቀርብ ያለው ባለፈው እንግዲህ ከቅዱስ ሲኖዶስ ውሳኔ ጋር በተገናኘ የመጥምቀው ዮሐንስን ገድል እንደተወገዘ ወደ እናንተ ሳቀርብ ነበር። እና በቤተክርስቲያኒቷ ጥሩ ለውጦች አሉ፣ ጥሩ ጅማሪዎች አሉ። እንግዲህ በሲኖዶስ ደረጃ እንደዚህ አይነት ውሳኔዎች ከተወሰኑ ወደፊት ደግሞ የምናያቸው በጣም እጅግ መልካም የሆኑ ውሳኔዎችን እንጠብቃለን ብያችሁ ነበር። ዛሬ ላይ ደግሞ በቤተክርስቲያኒ ቤቷ ውስጥ ያሉ አገልጋዮች ደግሞ እስከዛ ድረስ ስንጠይቀው የነበረውን ሀሳብ እያንፀባረቁ ይገኛሉ። የትኛውን ሀሳብ ካላችሁኝ ከመንፈስ ቅዱስ ጋር በተገናኘ እንግዲህ ቤተ ክርስቲያኒቷ እውነት ነው አብ፣ ወልድ፣ መንፈስ ቅዱስ በስላሴ ታምናለች፣ አንድ አምላክ ብላ። ነገር ግን መንፈስ ቅዱስ ያንን ያህል ቦታ ሲሰጠው በቤተ ክርስቲያኒቷ ውስጥ አናይም። ለምሳሌ የሆነ ምዕመንን ብጠይቅ፣ አንድ ኦርቶዶክሳዊ ብጠይቅ፣ መንፈስ ቅዱስ ማን ነው ብለው ትክክለኛ ግንዛቤ ይኖሯል ብዬ አላስብም። ይሄ ሁላችሁም መጠየቅ ትችላላችሁ። ከዛም በተጨማሪ ለምሳሌ በአንድ ሲባል ልደታ ይባላል ይባላሉ በ19 ሲባል ገብርኤል ይባላል በ14 ሲባል አቡነ አረጋዊ ይባላሉ በ12 ሲባል ሚካኤል ይባላል እና ልክ እንደዛው መንፈስ ቅዱስ መቼ ነው የሚውለው የሚለውን ነገር ብዙ ሰው አያቅም ለምሳሌ በሰባት ስላሴ ይከበራል ስላሴ ተብሎ ወራዊ ክብረ በዓል አለ አመታዊም ክብረ በዓል አለ ግን መንፈስ ቅዱስ በስንት ነው የሚውለው የሚለው ብዙ ሰው አያቅም ብዙ ሰው ያንን ያህል ጉዳዩም አይደለም እውነት ለመናገር እና ከመንፈስ ቅዱስ ጋር በተገናኘ ያለው ትምህርት የሚሰጠው ትምህርት በጣም አናሳ ነው ያው በስላሴ ተብሎ ይሰጣል እንጂ ትምህርት ትምህርተ ስላሴ ተብሎ ወይም ምስጢረ ስላሴ ተብሎ ትምህርት ይሰጣል እንጂ ከዛ በዘለለ ልክ ሚስጥረ ስጋቤ ተብሎ ወይም ነገረ ክርስቶስ ተብሎ ስለ ኢየሱስ ክርስቶስ እንደሚያስተምሩት ስለ መንፈስ ቅዱስ የሚሰጠው ትምህርት ኔጌቲቭ ነው። ዜሮ ብቻ አይደለም ኔጌቲቭ ነው፣ የወረደ ነው ብለን ብዙ ጊዜ ተቋማችንን አንስተናል። ዛሬ ላይ እንግዲህ ከመንፈስ ቅዱስ ጋር በተገናኘ አንድ የቤተክርስቲያኒቷ ዲያቆን ዲያቆን ከሳቴ ብርሃን የተባሉ የቤተክርስቲያኒቷ አገልጋይ እጅግ አዝነው የጻፉት አንድ ጽሁፍ ፌስቡክ ላይ አገኘውና እሱን ላንብብላችሁ። እንግዲህ መንፈስ ቅዱስ የሚውለው በ18 እንደሆነ እዚሁ ጽሁፍ ላይ ያትታሉ። ጽሑፉ እንደምታዩት በተለያየ ሶሻል ሚዲያ ላይ እንግዲህ እኚ ዲያቆን ሲያገለግሉ እናውቃቸዋለን። እኔም ከዚህ በፊት የሆነ ቪዲዮ ሰርቻለሁ። ያስተማሩት ትክክል ያልሆነ ትምህርት ስላለ እሱን ተቃውሜ የሆነ ትምህርት አቅርቤ አውቃለሁ። እና የቤተክርስቲያኒቷ አገልጋይ ናቸው፣ ዲያቆን ናቸው፣ ዶክተርም ናቸው። በሁለቱም ወገን በሃይማኖቱም በአለማዊውም ደህና እውቀት ያላቸው ሰው መሆናቸውን መካድ አንችልም። እና ምንድነው የሚሉት? መንፈስ ቅዱስ ላይ የምንሰራው ዘመን የማይሽረው ወንጀል ይላሉ በቃ አሪፍ ርዕስ ነው። መንፈስ ቅዱስ ላይ የምንሰራው ዘመን የማይሽረው ወንጀል የሚል ርዕስ ይሰጡታል። ከላይ እንደምታዩት ኢስ ፊሊንግ ሳድ ይላል። አዝነውን የጻፉት እንደዚህ በማለት ያስቀምጣሉ። ስንቱን ቅዱስ እየዘከርን ዋናውን ፈጣሪ የአዲሷ ቤተ ክርስቲያን መሪ መንፈስ ቅዱስን በዕለተ ቀኑ በ18 መዘከር አይደለም በዓሉ ከመኖሩን ብዙዎቻችን አለማወቃችን ስላለንበት የቅድመ ተከተል መምታታት ብዙ ይናገራል ይላሉ። ይህ በጣም ልክ ነው። አያችሁ ስንቱን ቅዱስ እየዘከርን አሉ። እውነት ነው። ስንቱ እየተዘከረ የሀገር ውስጥ ቅዱስ ከውጭ የመጣ ቅዱስ እየተባለ ስንቱ ቅዱስ በየቀኑ ይዘከራል። ስንቱ ቅዱስ እየተዘከረ መንፈስ ቅዱስን አለመዘከራችን አለመዘከራችን ብቻ አይደለም፣ መቼ እንደሚውል ራሱ አለመዋቃችን የቅድመ ተከተል መምታታት እንዳለብን ያሳያል አሉ። የቅድመ ተከተል መምታታት ይሄ ነው። ሀሳባችን የእኛ ታድሶም ይሄ ነው። ጥያቄው የቅድመ ተከተል ችግር አለ ነው ምንለው። ፈጣሪ ነው መቅደም ያለበት ነበር የኛ ጥያቄ። እሳቸውም እያሉ ነው፣ መንፈስ ቅዱስ መቅደም አለበት። ቅዱሳን የምንላቸው ከዛ በኋላ ነው የሚመጡት። እንዴ ቅዱሳን የምንላቸው እኮ የተቀደሱት ከመንፈስ ቅዱስ የተነሳ ነው። ስለዚህ ቀዳሹን ትተን የተቀደሱትን ሁሌ የምንዘክር ከሆነ ችግር አለብን፣ ችግር አለብን። ይህን ይናገራሉ እሳቸው። ከዛ ምንድን ነው የሚሉት? ለእኔ ለአብና ለወልድ የሰጠነውን የበዓል አከባበር ቦታ ለመንፈስ ቅዱስ መንፈቅ በምስሉ ላይ እንዳለው አንዱን አካል ከሁለቱ ገንጥሎ የማሳነስ መቅዶኒዎሳዊ ወንጀል ነው ይላሉ። እውነት ነው። እና ያው ፒክቸሩ ላይ እንደምታዩት ዲያቆኑ ከአንዱ አካል ጋር ብቻ ያው መንፈስ ቅዱስ የሚል ታይትል ስለሚሰጡት ከአንዱ አካል ጋር ብቻ ቁሞ ነው ፎቶ የተነሱት እና ገንጥለነዋል ነው መንፈስ ቅዱስን ገንጥለነዋል። እያከበር ነው አይደለም። ቦታ እየሰጠነው አይደለም። ይሄ ደግሞ እንደ መቅዶኒዎስ ወንጀል ነው ይላሉ። መቅዶኒዎስ ማለት መንፈስ ቅዱስ ያው አምላክ አይደለም ብሎ ቤተ ክርስቲያን ታሪክ የምናውቀው መናፍቅ ነው። ወንጀል ነው በማለት ይናገራሉ እና በጣም ደስ ያለኝ እዚህ ጽሁፍ ላይ ከዚህ በፊትም አንስቸዋለሁ ይሄን ታሪክ። ጎላ ሚካኤል የሚባል አለ አይደል? እዚህ አዲስ አበባ ወደ ኢሚግሬሽን አካባቢ ስንሄድ ጎላ ሚካኤል የሚባል ቤተክርስቲያን አለ። እና ያ ጎላ ሚካኤል የሚባለው ቤተክርስቲያን መጀመሪያ የመንፈስ ቅዱስ ቤተክርስቲያን ነበር። ግን ሰው መንፈስ ቅዱስን ስለማያቅ ወደዛ ቤተክርስቲያን አይሄድም፣ አይሄድም። ማሄድ ከሆነ ያው ገንዘብ አይሰጥም፣ ስዕለቱን አያስገባም። ስለዚህ ቀሳውስቶቹ ስለተቸገሩ በዚህ ጉዳይ ላይ ምን ማድረግ ጀመሩ? ታቦት አስገቡ። የማን ታቦት? የቅዱስ ቅዱስ ሚካኤልን ታቦት ደባል አድርጎ አስገቡ። ስለዚህ ሰው ቅዱስ ሚካኤልን ስለሆነ የሚያውቀው ቅዱስ ሚካኤል ታቦት ገባ ሲባል ግልብጥ ብሎ ሄደ ማለት ነው። በዚህ የተነሳ ምን ተባለ? ጎላ ሚካኤል ተባለ። ጎላ ጎላ ማለት ደምቆ ታየ አይደል? ገዝፎ ታየ ማለት ነው። ጎላ ሚካኤል ስለዚህ ሚካኤል የጎላው ከማን ነው? ከመንፈስ ቅዱስ። ከመንፈስ ቅዱስ ሚካኤል ጎልቶ ታየ ስለተባለ እስከዛ ድረስ ይኸው ይህን ብናይ የቤተ ክርስቲያኒቷ ምንድነው? የሚባለው ጎላ ሚካኤል ነው የሚባለው። ጎላ ሚካኤል ከመንፈስ ቅዱስ ሚካኤል ምን አለ? ጎላ። እንግዲህ መንፈስ ቅዱስ የሚካኤል ፈጣሪ ነው። ስለዚህ ፍጡሩ ከፈጣሪው ምን አለ? ጎላ። በቃ ቤተክርስቲያኒቷ ይህ ነው ኦርቶዶክስ ቤተክርስቲያን፣ በዚህ ነው የምትገለጠው። የእኛም ትልቁ ተቋማችን ይሄ ነው። ፍጥሯኖች ከፈጣሪ ጎልተው ነው የሚታዩት። እነ ሚካኤል እነ ማርያም፣ ሌሎቹም ቅዱሳን ሰዎችም መላእክትም ቢሆኑ ከእግዚአብሔር ጎልተው ነው የሚታዩት ነበር ጥያቄያችን እና እሳቸውም ዲያቆን ከሳቴ ብርሃንም ምን ይላሉ መሰላችሁ? ጎላ ሚካኤል ጎላ የተባለበት አሳዛኝና አሳፋሪ ታሪክ በራሱ ሊያነቃን ሲገባ ጭራሽ አሉ ብራንድ ኒው ታቦት ኢምፖርት እያደረግን ደብሩን ሁሉ በደባል የማጥለቅለቅ ሽቀላዊ ቀውስ ውስጥ ገብተናል ይላሉ። ይህ እውነት እሳቸው ኮን የጻፉት ያቆን ከሳቴ ብርሃን ኮኔን ጽሑፍ የጻፉት በጣም የሚገርም ነው። እንግዲህ ያገኘሁት ከእሳቸው ፌስቡክ ላይ ነው። እና ብራንድ ኒው ታቦት ኢምፖርት እያደረግን አሉ። እውነት ነው። ብራንድ ኒው ታቦት ኢምፖርት እየተደረገ ሰውን ለምንድ ነው? ለሽቀላ ነው አሉ። ለቢዝነስ ነው። ታቦት ደባል የሚገባው ለቢዝነስ ነው። ይሄ ከዚህ በፊትም ፕሮግራም ሰርተንበታል። ማለት ለዘመናት የምናነሳቸው ጥያቄዎች አሁን በቤተ ክርስቲያኒቷ ውስጥ ያሉ አገልጋዮችም እነዚህ በድፍረት እየወጡ በሶሻል ሚዲያ ሲጽፉ እጅግ በጣም ደስ ያሰኝ ታቦት ደባል የሚገባው ኦርቶዶክሳዊ ንቃ፣ ለቢዝነስ ነው ለሽቀላ ነው። ቆይ ልጠይቃችሁ፣ እናንተ ታቦት መሰዊያ ነው ትላላችሁ። መሰዊያ ከሆነ ከአንድ በላይ መሰዊያ ምን ያደርግላችኋል? ሁለትና አራት አምስት መሰዊያ ምን ይሰራላችኋል? ስንት ነገር ነው የምትሰዉት? እንግዲህ የጌታ ኢየሱስ ክርስቶስን ስጋ ማቅረቢያ ከሆነ መፈተቻ ከሆነ አንድ አይበቃም ወይ ለምንድነው ነው ሁለት ሶስት አራት ያስፈለገው ስንል ቢዝነስ ነው እዚህ ጋ የሚካኤል ቤተክርስቲያን ከሆነ የሚካኤል ታቦት አለ ከዛ በኋላ የአርሴማ ይገባል የገብርኤል ይገባል ሶስት ታቦት ይገባል ከዛ በኋላ ምን ይደረጋል የሚካኤል ቀን በ12 ሰው ይመጣል ገንዘብ ይሰጣል የገብርኤል ቀን በ19 ምዛው ቤተክርስቲያን ይመጣል ገንዘብ ይሰጣል የአርሴማም ደግሞ ሶስተኛ ከተጨመረ በስድስት ይመጣል ገንዘብ ይሰጣል ስለዚህ ቢዝነስ ነው ሽቀላ ነው እየተሰራባችሁ ያለው ስንል እውነታን ላይ ተመርኩዘን ነው አሁን ደግሞ የቤተ ክርስቲያኒቱ አገልጋዮችም እንደዚህ ይላሉ። ጎላ ሚካኤል፣ ጎላ የተባለበት አሳዛኝና አሳፋሪ ታሪክ በራሱ ሊያነቃን ሲገባ ጭራሽ ብራንድ ኒው ታቦት ኢምፖርት እያደረገን ደብሩን ሁሉ በደባል የማጥለቅለቅ ሽቀላዊ ቀውስ ውስጥ ገብተናል ይላሉ። ከዚህ ቀውስ ውጡ። ጥሪያችን ይሄ ነው፣ ከዚህ ቀውስ ውጡ ኦርቶዶክሳውያን። ከዚህም በላይ አሉ፣ ከዚህ በላይ ከጻፍኩ አሉ ከዚህ በላይ ከጻፍኩ እነ አባ ሆዶ ሊያስወግዙኝ ስለሚችሉ ይብቃኛሉ። እውነት ነው። ከዚህ በላይ ከጻፍኩ ነው ያሉት። ከዚህ በላይ ከተናገርኩ እነ አባ ሆዶ ሊያወግዙኝ ስለሚችሉ ይብቃኛሉ። እውነት ነው። ከዚህ በላይ ከተናገሩ ይወገዛሉ። ይሄ እውነታው ስለሆነ ቤተክርስቲያኒቷ ውስጥ እውነት የሚናገር ሰው አይፈለግም። እና አባ ሆዶ ያወግዛሉ። እና አባ ሆዶ ያወግዛሉ። ስለዚህ ዲያቆኖም ከዚህ በላይ ይቅርብኛሉ አሉ። ብጽፍ ያወግዙኛልና ይቅርብኝ በማለት ያስቀምጣሉ ሀሳባቸውን ማለት ነው። እስከ መቼ ድረስ እውነት የሚናገሩትን እስከ መቼ ድረስ አውግዛችሁ ትችላላችሁ? መንፈስ ቅዱስ ማለት እኮ የቤተክርስቲያን ሕልውና ነው። ያለ መንፈስ ቅዱስ ቤተክርስቲያን የሚባል ነገር የለም። ያለ መንፈስ ቅዱስ መጽሐፍ ቅዱስ እንኳን ባዶ ነው። መጽሐፍ ቅዱስን ቅዱስ ሲያሰኘው በመንፈስ ቅዱስ ምሪት ቅዱሳን ሰዎች ስለጻፉት ነው። ያለ መንፈስ ቅዱስ መጽሐፍ ቅዱስ ባዶ ነው። ያለ መንፈስ ቅዱስ ቤተ ክርስቲያን ቤተ ክርስቲያን ልትባል አትችልም፣ እድር ቤት ነች። ስለዚህ መንፈስ ቅዱስን ገፍታችሁ፣ ስለ መንፈስ ቅዱስ ምንም ነገር ሳትናገሩ፣ ስለ ቅዱሳን ብቻ እያወራችሁ፣ መንፈስ ቅዱስን ገፍታችሁ፣ ገብረ መንፈስ ቅዱስን የምታከብሩ ከሆነ ቺ ቤተ ክርስቲያን ልትሆን አትችልም። ራሷን ማየት አለባት፣ ውስጧ መመልካት አለባት፣ ወደ እውነተኛው ወንጌል ፊቷን ዞር ማድረግ ጠበቅባታል። ስለዚህ በቤተክርስቲያኒቷ ውስጥ ያለው አገልጋዮች እንደዚህ አይነት ይበል የሚያሰኝ ጽሑፍ እየጻፉ ነው። ስ እስቲ አንድ ሁለት ኮሜንት ላንብብላችሁ ምን እንደሚሉ ሰዎች እንግዲህ ለዚህ የሰጡት ምላሽን ላንብብላችሁ ምናልባት ጫና በዝቶባቸው ሊያጠፉትም ይችላሉ ይህን ፖስት እኛ ግን ያው ስክሪንሻት አድርገን ስላስቀመጥ ነው እስክሪኑ ላይ ማየት ትችላላችሁ ድንገት ካጠፉት ብዬ ነው ተቋሞ በጣም እየበዛባቸው እንደሆነ እንትን ላይ እያየው ነው ኮሜንት መስጫው ሳጥን ውስጥ እያየው ስለሆነ ቤተክርስቲያኑ የኢየሱስ ክርስቶስ ነው ግን ደባል የማንን አስገቡ የገብርኤልን አስገቡ ስለዚህ ሰው ለገና አይመጣም እዛ ወይም ለባለወልድ ለማክበር ለማንገስ አይመጣም የሚመጣው ለማን ነው ለገብርኤል ነው በዚህ ጊዜ እንግዲህ የደብሩ አስተዳዳሪ በጣም ተናደው ዋናው እያለ ለባሪያው እንዴት አብስታችሁ ትመጣላችሁ ለዋና ሳትመጡ እያሉ እያስተማሩ ምዕመናን እንዲያውቁ እንዲለወጡ አደረጉ። አሁን ላይ የገና የጌታ ልደት ቀን የሚመጣው ህዝብ ከቅዱስ ገብርኤል በዓል ያልተናነሰ ነው። እንዶ ይሻላል ነው በጣም ኮር የሚያሳዝነው፣ አያችሁ ራሳቸው ኦርቶዶክሳውያን ራሱ ያው ትዝብታቸውን እያስቀመጡ ነው። ይህ ኮ የሚታይ እውነት ነው፣ የሚታይ እውነት ነው። ለምሳሌ በስድስት ኢየሱስ ነው። ግን አሁን በስድስት የሚከብረው ማን ነው? የበለጠ የሚገነው አርሴማነች፣ አርሴማነች። ስድስት የሚውለው ማን ነው በላችሁ፣ አርሴማ ነው የሚለኝ ብዙ ሰው አያሁ። ግን ኢየሱስ ተብሎ ነበር ይከብር የነበረው። ግን አሁን አርሴማ መጣች። የአርሴማ ደግሞ እየበለጠ እየተከበረ መጣ ማለት ነው። ስለዚህ ኦርቶዶክሳቢያን ራሳቸው እንደዚህ አይነት ጽሁፎችን እየጻፉ ይገኛሉ ማለት ነው። አንዱ ደግሞ እንግዲህ በረከት የተባለ መምር የቤተክርስቲያኒቷ ውስጥ ያለ መምር ነው። እንደዚህ ይላል መምር ከሱ እጅግ በጣም የተሳሳተ መልእክት ነው። ዛሬ ያጋሩን ዝክረ ቅዱሳንን በንጽጽር ባለ መንፈስ ቅዱስን ከሚደረግበት ጋር መጀመሪያ እጅግ አስደንጋጭ ነው። በአለ እኮ ባለ ጊዜ መሆኑን ለእርሶ ማስረዳት አስደፈሩን አሁን ልክ አይደሉም ይህ ሀሳብ ብሎ ደግሞ አንድ ደግሞ የቤተክርስቲያኒቱ አገልጋይ ሲቃወማቸው፣ እናያለን። እና ከሞላ ጎደል አንዳንድ ሀሳቦችን ሳይ አንዳንድ ሰዎች እየነቁ ነው። ኮሜንት ላይ ራሱ እውነት ነው ለካ እንዴ፣ ዋናው መከበር ያለበት መንፈስ ቅዱስ ነው የሚል ሀሳቦችን ያስቀምጣሉ። አብዛኛው ሰው ግን አይ ልክ አይደለም መንበር እንዴት እንደዚህ ይላሉ የሚል ተቃውሞን እያሰሙ ይገኛሉ ማለት ነው። እና በጣም የገረመኝ እንግዲህ መጨረሻ ላይ ሲጽፉ ምንድን ነው ያሉት? ጥቅምት 18 2018 ዓመተ ከሸፈ ነው ያሉት። እውነትም ዓመተ ከሸፈ ፍጥሩሩ ገኖ ፈጣሪ የተረሳበት ዓመተ ከሸፈ። የትክክለኛ እውነተኛ ንግግር ነው። ስለዚህ ኦርቶዶክሳዊያን ንቁ፣ እባካችሁ ንቁ። አንተ ምትተኛ ንቃ፣ ክርስቶስም ያበራልሃል እንደተባለ መንቃት ያስፈልጋል ከፍጡር ወደ ፈጣሪ እንድትመጡ ወደ ሞተላችሁ ነፍሱን ስለ እናንተ አሳልፎ ወደ ሰጠው ወደ ጌታ ወደ ኢየሱስ ክርስቶስ ትመጡ ዘንድ ደግሞ ዳግም ወደሚወልደው ወደ መንፈስ ቅዱስ ለቤተ ክርስቲያን ስጦታን ወደሚሰጥ የቤተ ክርስቲያን ውበት ወደ ሆነው ወደ መንፈስ ቅዱስ ትመጡ ዘንድ ልጁ ኢየሱስ ክርስቶስን ለእናንተ አሳልፎ ወደ ሰጠው ወደ አብ ወደዚህ ወደ ስላሴ ኅብረት ትመጡ ዘንድ ጥያቄ እናቀርባለን፣ ጥሪያችን እናቀርባለን። ዛሬም አያችሁ፣ መንቃት ያስፈልጋል። ያላችሁበት ተቋም ፍጡርን ነው የሚያከብረው ወይንስ ፈጣሪ? የትኛው እያመዝናል ብለን ብንጠይቅ ያው እንደምናየው ነው። ፍጡር ያመዘነበት ተቋም ነው። ስለዚህ ወደ እውነተኛው ወንጌል ወደ እውነተኛው ኢየሱስ ክርስቶስ ትመጡ ዘንድ ዛሬም ጥሪያችን እናቀርባለን። እንደዚያን ደግሞ እውነተኛ ጽሁፎችን የሚጽፉትን ደግሞ መምህራንን፣ ዲያቆናትን እግዚአብሔር አምላክ ያብዛልን ማለት ፈልጋለሁ። ዲያቆን ከሳቴ ብርሃን ይህን ጽሁፍ ስላጋሩን በጣም እጅግ አድርጌ ያመሰግናለሁ። ይበል የሚያሰኝ ጽሁፍ ነው። ይቀጥሉበት፣ ይበርቱ። በሌላ ደግሞ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሆን።